የክልሉን ህዝብ ሁለንተናዊ ተጠቃሚነት ማረጋገጥ በሚያስችሉ ጉዳዮች ላይ ሁሉም የፖለቲካ ፓርቲዎች ቅድሚያ ሰጥተው እንዲሰሩ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን አስገነዘቡ። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በአሶሳ ከተማ የውይይት መድረክ አካሂደዋል። መሐመድ ሰይድ ዝርዝሩ እንደሚከተል አሰናድቶታል። የውይይት መድረኩ ተሳታፊዎች እንዳሉት የክልሉን ህዝብ ተጠቃሚነት ማረጋገጥ በሚያስችሉ ጉዳዮች ላይ በጋራ መስራት እንደሚገባ ጠቁመዋል። እዚህ አሶሳ ዞን በተለይ የተፈጥሮ ጸጋውን ተጠቅሞ ራሱን የመለወጡን ስራ ትንሽ እንቅስቃሴዎች አሉ። ይሄ እንቅስቃሴ ግን ዳግም ከማሺ ላይ መተከል ላይ በእኛ ማህበረሰብ ላይ ማየት ያስፈልጋል። ያሉ እድሎች አጋጣሚዎች ወደ ልማት ማዋል የምንችለው ውስጥ ፖለቲካችን ትክክልና ጤነኛ ሲሆን ሁሉም ተቻችለውና ተከባብሮ የሚኖርበት ፖለቲካል ፕላትፎርም ሲኖረን ነው ማለት ነው። አንዱ ከፋኝ ብሎ ዝም ብሎ ተነስቶ የሚረውጥ ከሆነ አንዱ አጀንዳ እየመዘዘ ኮሚኒቲውን ዲስተርብ የሚያደርግ ከሆነ አንዱ ተቃዋሚ ተነስቶ ክልሉ የሚረብሽ ከሆነ መንግስት ጉልበት አለኝ ብሎ የሚያፍን ከሆነ ስርዓት ያለው ነገር መመስረት ምንስቶል ማድረግ ለኛ እንደ በን ሻንጉል ማንዳተሪ የሆነ ይመጣል ብዬ አስባለሁ። ሶ እኛ ህዝብ ደሀ ህዝብ ነው ያለን፣ ምንመራው ይታወቃል። በርካታ ደሀ ህዝብ አለን። ጎጆ በአግባቡ ቀልሶ መኖር ያቃተው ህዝብ አለን። መብላት ያቃተው ህዝብ አለን። እናቃለን። ወርቅ ከትራሱ ሆኖ መለወጥ ያልቻለ ኮሚኒቲ አለ። አሁን የተጀመረው ሪፎርም በኢኮኖሚ ዘርፍ ላይ ያለው ሪፎርም ለእኛ ኮሚኒቲ ፍሩትፉል ሆኖ እንዲመጣ የጀመርነውን ውጤት ማጠናከር አለብን። የቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሀቅ አብዱልቃደር በበኩላቸው የፖለቲካ ፓርቲዎች በወሳኝ ሀገራዊ ጉዳዮች ላይ የጋራ መግባባት እንዲፈጠርና የውይይት ባህል እንዲዳብር መስራትን ቀዳሚ አጀንዳ ልናደርግ ይገባል ብለዋል። አዲስ ለውጥ አዲስ ምዕራፍ እንፈልጋለን። አዲስ አስተሳሰብ እንፈልጋለን። ክልላችን የጎደለው ነገር የለም። የተሟላ ሀብት አለን። ሰው አለን። መስራት እንችላለን። መለወጥ እንችላለን የምለው ነገር ላይ እየተግባባን ከውስጣችን ደግሞ የሚወራጨው ነገር ደግሞ እያስተካከልን እያረምን የምንሄድ ከሆነ እ የተሻለ ክልል መፍጠር እንችላለን። የተሻለ ሀገር መፍጠር እንችላለን። ክልላችን፣ ህዝባችን መለወጥ የምንችልበት እድሉ በእጃችን ስላለ እኔ በዛ ደረጃ በደንብ ተቀራርቦ መስራት ያስፈልጋል የሚለው ነገር በጣም ወሳኝ ነው። የሚስተዋሉ ችግሮች እንኳን ቢኖሩ ወደ ጋራ ምክር ቤት ጉዳዩን ማምጣት ያስፈልጋልን ብለዋል። የውይይት መድረኩን የመሩት የቤኒሻንጉል ጉምዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን እንዳሉት ለክልሉ ሰላምና ለህዝቦች የጋራ ተጠቃሚነት እየተሰሩ ላሉ ስራዎች እውቅና ሊሰጣቸው እንደሚገባ ጠቁመዋል። በክልላችን አሁን ሁለት አመት ድፍን ሆነዋል አንጻራዊ ሰላም የትኛው አካባቢ ሰው ገብቶ መስራት የሚችልበት አሁን መተከል ላይ የነበረው ችግር ይፈታል ብሎ ያሰበ አካል ማን ነው? አሁን በጣም ከፍተኛ ችግር የነበረበት የቡለን ኤጳር አካባቢ ከሁሉም የኢትዮጵያ አካል ሄዶ ወርቅ እየቆፈሩ ነው። እዛ ያለው እያለሙ ነው ያለው። ከየትኛውም የኢትዮጵያ አካባቢ ማለት ነው መጥቶ ወርቅ እየቆፈሩ ነው ያለው። ከዛ ካለው የማህበረሰብ ጋር እዛ ካለው ካለ ህዝብ ጋር ምን ስለሆነ ነው? ሰላም ስለተፈጠረ ነው። ይሄ የጋራ ውጤት ነው። ይሄ ሚዛናዊ ሁንን አፕሪሺየት ማድረግ አለብን። በክልሉ የፖለቲካ ምህዳርን የማስፋት ስራ ተጠናክሮ ይቀጥላል የሚሉት ርዕሰ መስተዳድር አቶ አሻድሊ ሀሰን በጋራ የመስራት ልምምድን ማስቀጠልም የሁሉም ኃላፊነት ሊሆን ይገባል ብለዋል። ሰከን ብሎ ማየት የሚፈልግ ክልል፣ በእውቀት መምራት የሚፈልግ በተረጋጋ መንፈስ መምራት የሚፈልግ አካባቢ ነው ብዬ ነው የማስበውና በዛ መንገድ ያለው ሁኔታ ብንረዳው ጥሩ ነው የሚል ሂሳቤ ነው ያለውና ቀጣይነት ባለው መልኩ የክልሉን ህዝብ ሁለንተናዊ ተጠቃሚነት ማረጋገጥ በሚያስችሉ ጉዳዮች ሁሉም የፖለቲካ ፓርቲዎች ቅድሚያ ሰጥተው መስራት እንደሚገባቸው ማስገንዝበዋል። እንደ ሀገር አሁን ለውጡ ከመጣ በኋላ ያመጣናቸው ያሳካናቸው በርካታ ስኬቶች አሉ። አሁንም ቢሆን በጋራ ሁኔን ሰላማችንም፣ ልማታችንም ማስቀጠል ያስፈልጋል። ያልጨረስናቸው የወንድማማችነት ማችነት። የምህዳር ማስፋት የፖለቲካ ምህዳር ማስፋት፣ ዲሞክራሲያችን አለት ላይ መገንባት፣ የተሻለ ብልጽግና ለህዝቡን ለአካባቢው መፍጠር ማረጋገጥ፣ ይህ ደግሞ የጋራ ስራ በጋራ ሁንን መረባረብ ያስፈልገናል የሚል እምነት ነው ያለኝ። ስለዚህ ያልተሻገርናቸው ችግሮች በጋራ ነው የምናመጣቸው፣ በጋራ ስንሰራ ነው። ገመት ከጎተትን እንደክልልም መልሰን ጭቃ ውስጥ ነው የምናደርገው ማለት ነው። አንድ አካባቢ ደግሞ አይጠብቀንም፣ ያድጋል ስለዚህ ጸጋው አለ። በጋራ ከሰራንበት ደግሞ ለውጥ እናመጣለን። በክልሉ የሚስተዋሉ የመንገድና መሰረተ ልማቶች እንዲከናወኑ ከሚመለከታቸው አካላት ጋር በቅርበት የተሰራ መሆኑንም አንስተዋል።